የጭንቅላቶች ጦርነት ሀገረ እስራኤል በኢራን ላይ የፈፀመችው ጥቃት በዓለም አቀፉ ሕግ ግልጽ የጦርነት ተግባር አን አክት ኦፍ ዋር እና የጦርነት እወጃ ዴክላሬሽን ኦፍ ዋር የሚባሉን የሚያሟላን የጦርነት እርምጃ መሆኑ የሚያሻማ አይመስልም። ግን እስካሁን ድረስ በእነዚህ ሁለት ሀገራት መካከል የጦርነት ሁኔታ ነበረን ወይ? ኢራንና እስራኤል በጦርነት ላይ እንዳሉ አይቆጠርም ወይ ቀድሞምስ ቢሆን ይህ ጥያቄ የተረጋገጠ መልስ ለመስጠት የሚያስቸግር ቢሆንም የአሁኑ የእስራኤል ድርጊት ግን ሁኔታውን የበለጠ ግልጽ እያደረገው ይመስላል በእስራኤል በኩል ለድርጊቶቿ ተደጋግሞ የሚሰጠው ምክንያት ኢራን እንድታጠፋን እየተዘጋጀች ነው በተደጋጋሚ እስራኤልን እንደምታጠፋ ካለም ካርታ ላይም እንደምትፍቃት ጭምር መዛቷን አላቋረጠችም በዚህ ሁኔታ ኢራን የኒውክለር የጦር መሳሪያ ስትገነባ ዝም ብለን አንመለከትም የሚል ነው ይህ አባባል የእስራኤልን ድርጊት ራስን እንደመከላከል ህጋዊ ተግባር የሚያስቆጥር ነው። ራስ መከላከሉ ደግሞ ለዘመናት በዓለም አቀፍ ሕግ ቅቡል ሆኖ በዘለቀው አንድ ሀገር በኃይል የታገዘ የወረራ ተግባር ወይም ጥቃት በሌላ ሀገር ሲፈጸምባት ራሷን ለመከላከል ስትል የምትወስደው ኃይልን በኃይል የመመለስ ተግባር ነው ተብሎ ሊወሰድ ይችል ይሆናል። ግን ራስን የመከላከሉ ተግባር ሕጋዊ ነው ወይስ አይደለም የሚለው ጥያቄን ራስን የመከላከሉ እርምጃ ከተወሰደ በኋላ የሚመጣና በብዙ መመዘኛዎች የሚለካ ነው። እስራኤል የተቃጣባት አደጋ ወይም ጥቃት አለ ወይ? ምንድነው ያ አደጋ ወይም ጥቃት የወሰደችው እርምጃ በአደጋው ልክ ተመጣጣኝ ነው ወይ የሚሉና መሰል ጥያቄዎች መነሳታቸው አይቀርም። ግን የእስራኤሎች አካሄድ ቀድሞ በዓለም አቀፉ ህግ ይሰራበት የነበረው በሌላ ሀገር ከተቃጣ የኃይል ጥቃት ወይም የጦርነት ወጃ ራስን የመከላከል የተወሰደ ህጋዊ እርምጃ በሚለው መደብ የሚከናወን ተግባር አይመስልም። የሚመስለው ፕሪሚቲቭ ሰልፍ ዲፌንስ የሚባለው እና በተለይ በሀገር አሜሪካ በኢራቅ ዘመቻ ወቅት ለዓለም የተዋወቀው ሌላው ሀገር የተረጋገጠና እጅግ ቅርብ የሆነ ጥቃት ከመፈጸሙ በፊት አስቀድሞ ያንን ጥቃት ለማጨ ለማስተናገድ የሚወሰድ ራስን የመከላከል እርምጃ የሚባለውን የመሰለ ነውም። ይህ ፕሪሚቲቭ ሰልፍ ዲፌንስ የሚባለው ነገር ከሁለተኛው የዓለም ጦርነት ወዲህ የዓለምን ሰላም ለመጠበቅ የተባበሩት መንግስታትን ቻርተር በተቀበሉ የዓለም ሀገሮች ተቀባይነት ያገኘውን አንድ ሀገር በግሏ ወይም በተናጠል በሌላው ሀገር ላይ ጥቃት መፈጸምን የሚከላከለውን ኮሌክቲቭ ሴኩሪቲ ሲስተም የጋራ የጸጥታ አጠባበቅ ስርዓት የሚያናጋ መሆኑን በመጠቆም ብዙ ምሁራን የተቃወሙት የራስን መከላከል አይነት ነው። ራስን የመከላከል መብት በዓለም አቀፍ ህግ እውቅና ያገኘው በአካል ጦሩን አንቀሳቅሶ የተረጋገጠ ወረራ ከፈጸመ ሀገር የራስን ህልውና ለማቆየት ሲባል ሌላው አለምና ጉዳዩ የሚመለከታቸው ዓለም አቀፍ ሲያስተላልፍ የጸጥታ ተቋማት ጣልቃ እስኪገቡ ድረስ አንድ ሀገር የተካጣባትን ጥቃት እንዲትመክስ ሲባል በዓለም አቀፍ ልማድ የጸደቀ አሰራር ነበርም። ነገር ግን ይህንን ራስን የመከላከል እርምጃ ለጥጠን ገና ለገና ሌላ ሀገር ሊያጠቃኝ ነው በሚል ትንቢያም የሌላን ሀገር ሉዓላዊነት ጥሶ የተጨበጠ የወረራ ጥቃት ባልተፈጸመበት ሁኔታ በሌላ ሀገር ላይ ጥቃት መሰንዘር ከተፈቀደ ማንም ሀገር ተነስቶ የሌላውን ሀገር ባሰኞ ሰዓት እንዲወርና በሌላው ሀገር ላይ ጦርነት እንዲከፍት ነጻ ፍቃድ የሚሰጠው ስለሚሆን እና ይህ ደግሞ የሀገራችን የተናጠል የኃይል እርምጃ ለመገደብ የተዘረጋውን አለም አቀፍ ስርዓት የሚያናጋና የአለምን ሰላም የሚያፈርስ ስለሆነ እንዲህ አይነቱ አስቀድሞ መከላከል የሚባል ነገር ፈጽሞ ተቀባይነት ሊኖረው አይገባም ሲሉ ብዙዎች ተከራክረዋል። የተባበሩት መንግስታት የጸጥታው ምክር ቤት ሳያጸድቀው አንድ ሀገር በሌላው ላይ ተነስቶ በግሉ የሚፈጽመው ጥቃት እስካሁን ሲሰራባቸው የቆዩ የዓለም አቀፍ ህግጋትን ይጸረራል በሚል አሁንም ድረስ የተለያዩ አንቱ የተሰኙ የዓለም አቀፍ ህግ ምሁራን እየተከራከሩበት ያለ ጉዳይ ነው። የዓለም አቀፍ ህግ ብዙውን ጊዜም የሆነ አካል ቁጭ ብሎ አርቅቆት የሚወጣና የሚጸድቅ ነገር ሳይሆን በተግባር አብዛኛው የዓለም ሀገራት የሚፈጽሙትን ልማት ተከትሎ ስምምነት የሚያገኝ የሚገኝ ህግ ነው። የዓለም አቀፍ ህግ የሚባለው ነገር በተለይ ጉልበት ባላቸው ሀገራት በኩል በተደጋጋሚ ሲፈጸም ከታየም እንደ ህግ የመወሰድ ድሉ ሰፊ ነው። ይህም ዓለም አቀፍ ህግ የፍትህ ህግ ሳይሆን የጉልቤዎች ህግ ነው የሚለውን ትችት ይበልጥ ተቀባይነት የሚያሰጠው ነው። የሚገርመው ነገር ይኸው ከጉልቤዎቹ ሀገራት ተግባሮችና አቋሞች ላይ እየተለቀመ እንደ ህግ የሚቆጠረው ዓለም አቀፍ ህግ የሚጣሰውም በእነዚሁ በጉልቤዎቹ ነው። አንድ የታወቀ የዓለም አቀፍ ህግ መሆር የዓለም አቀፍ ህግ የሚታወቀው በመከበሩ ሳይሆን እሱ ነው በማለት ትችቱን ያቀርባል። እዚህ ቦታ መሽናት ክልክል ነው ብለው የከለከሉ ጉልቤ ሀገራት መልሰው እዚያው ቦታ ላይ ራሳቸው እየሸኑ ስታገኛቸው፣ ወይ ደግሞ ቦታው ላይ ቁመው ጋኞታ እየቆጠሩ ሌላውን ያሸኑበት የምታገኘው ነገር ነው የዓለም አቀፍ ህግ ማለት እንደማለት ነው። አሜሪካ ኢራቅን በተናጠል አጋሮቿ ሰብስባ ስትወር ብዙዎች ተቃውሞ ነበረ። ያውም አሜሪካ የምትለው የተባበሩት መንግስታት ጠቅላላ ጉባኤ ኢራቅን ያወገዘ በመሆኑ አብዛኛው የዓለም ሀገራት በኢራቅ ላይ ጦርነት መካሄዱን እንደሚደግፍ እቆጥረዋለሁ። ስለዚህ ድርጊቱ የተናጠል አይደለም የሚል መከራከሪያም ስታቀርብ ነበርም። ከዚያ ወዲህ በአለም አቀፍ ህግ ሉዓላዊነታቸው በተረጋገጠላቸው ሀገሮች ላይ የተከሰቱ ጥቃቶችን ስንቆጠርም ቀድሞ በአለም የተዘረጋው የጋራ የጸጥታ እርምጃን ብቻ የሚፈቅደው የዓለም አቀፍ ልማዳዊም ሆነ የትጻ ስምምነታዊ አሰራር ዶግ አመድ እየሆነ እንደመጣ ማየት ይቻላል። አሜሪካ ከአጋሮቿ ጋር ኢራቅን ስትወር ማንም አለም አቀፍ ተቋም ውረሩልን ብሎ አልጠየቃትም። አሜሪካኖች፣ ፈረንሳዮችና እንግሊዞችና ሌሎችም ሸሪኮቻቸው አፍጋኒስታንን ሲወሩም ማንም ሂዳችሁ ውረሩልን ያለም የተባበሩት መንግስታት አካል

እንደዚያው ነው። ቀደም ብሎ ኔቶ ዩጎዝላቪያ ውስጥ ቤልግሬድን በአየር ሲከተከት እባክ ቀጥቅጥልን ያለው ዓለም አቀፍ አካል አልነበረም። እነዚህ ቀድሞ የነበረውን የዓለም አቀፍ ራስን የመከላከል እና ለዋላዊነትን የማክበር ሕግ በአዲስ የተናጠለ የሀገሮች እርምጃ የመተካት አካሄድ አደጋው እጅግ የከፋ እንደሚሆን ብዙዎች ሲያስጠነቅቁ ቆይተዋል። አሁንም ብዙ ድምፆች አልታጡም። እነዚህን አይነት የተናጠለ የኃይል እርምጃዎች ጉልበት እስካደ ድረስ የተፈቀዱ የሚመስሉበት አሁን በዓለም የሚታየው ዓለም አቀፋዊ እውነታ ጅብ በቀደደው ውሻ ይገባል እንዲሉ ለጉልቤዎቹ ምዕራብ ሀገሮች ብቻ ሳይሆን ለሌሎችም ለወረራና ለኃይል ተግባር በሩን ወለል አድርጎ የከፈተላቸው ይመስላል። ራሽያ በተናጠል ያለማንም ዓለም አቀፍ ተቋም ቡራኬ ዩክሬንን የወረረችበት መንገድ በቅርጹም ሆነ በይዘቱ እና አሜሪካ በሌሎች ሀገሮች ከፈጸሙት ወረራ የሚለይ አይደለም። ዛሬ እስራኤል ተነሳ በኢራኖች ላይ የምታደርሰው ግልጽ የኃይል ጥቃት በይዘቱም ሆነ በቅርጹ ከቀደሙት የሚለይ አይደለም። ትናንት ሱሪያን ከሌላ ሀገር ወረራና ጥቃት ማስቆም ያልቻለ የዓለም አቀፍ ህግ አሰራር ዛሬ ኢራንንም ሆነ ማንኛውንም በዓለም ላይ ያለ ሀገረ መንግስት ሊከለክልና ሊጠብቅ እንደማይችል ግልጽ ነው ነገ ደግሞ ቻይና ታይዋንን ብትወር የሚያጋጥማት ዓለም አቀፍ ፈተና ከጉልቤዎቹ ብቻ የሚመጣባት እንደሚሆን ግልጽ ነው። ምክንያቱም በአዲሱ እና አሜሪካ መራሹ በተግባር ተደጋግሞ እየተፈጸመ በሚታየው ዓለም አቀፍ ህግ መሰረት ጉልበት እስካለ ድረስ የፈለገውን ሀገር ማጥቃትም ሆነ መውረር ትችላለን። ዓለም አቀፍ ህግ ማንም ሀገር በማንም ሀገር ላይ ብቻውን ተነስቶ ጥቃት እንዳይሰነዝር የሚከላከል ዓለም አቀፋዊ ሰላማዊ ነፍቀ ክበብን ከመዘርጋት ታሪኩ ወጥቶን እና ይሄ የጋራ ጸጥታ አጠባበቅ ያስፈለገበትም አመክንዮ ተረስቶ ዛሬም እንደ ዘመነ ሂትለር ማንም ሀገር አደጋ አነጣጥሮብኛል ባለው በማንኛውም ሀገር ላይ ጥቃት የመሰንዘር የኃይል እርምጃ ፍቃድ ተሰጥቶታል። ያሳዝናል፣ አደገኛም ነው። በሀጅሮች መሀል አለመተማመንን ያሰብናል፣ አለምን ለጦርነት ተጋላጭ ያደርጋታል፣ አለም አቀፍ ተቋሞችን ነፍስ የዘሩ ቅቡል ተቋማት ሳይሆኑ ተራ ለይስሙላ የተወለቱ አሻንጉሊቶች ያደርጋቸዋል፣ በአለም አቀፍ ህግ ለዘመናት የተሰራባቸውን የተጠያቂነት መርሆዎችን ብላሽ ያደርገዋል። በአሁኑ ሰዓት ቀድሞውንም እንደሚታማው ሁሉም አለም አቀፍ ህጋዊነት ሳይሆን የምናየው አለም አቀፍ ይህ ህጋዊነት ነው። ቀድሞውንም በተደጋጋሚ እንደሚተቸው አለም አቀፍ ህጎች ተፈጻሚ የሚሆኑት በአቅመ ደካማ ሀገሮች ላይ ብቻ ነው። ጉልቤዎች ከህግ ተጠያቂነት በላይ ናቸው። ይጠየቃሉ እንጂ አይጠየቁም። በተለይ በቅርብ ጊዜያት እየታየ የመጣው እና ፈቃድ የተሰጠው የሚመስለው ሌላው አደገኛ ነገር ደግሞ ጭንቅላቶች ላይ ጦርነት የመክፈት ህግ ነው። በአለም ላይ ጭንቅላት ያላቸው ወይም ጭንቅላቶችን የብዙ ጥቂት ሀገሮች ጭንቅላትን በማሰራት የሚገኘውን የኒውክሊየር የጦር መሳሪያ ታጥቀዋል። ሌሎች ጭንቅላታቸውን የመከናያ ወይም ጭንቅላታቸውን እንዲህ አይነቱን ቅብታያት እንዳያስብ የተከለከሉ የዓለም ሀገሮች ደግሞ ጭንቅላቶቻቸውን በሌሎች ነገሮች ላይ እንዲያሰማሩ ብቻ ተፈቅዶላቸዋል። አሁን ችግሩ እነዚህ ኒውክሊየርን ሊፈጡ የሚችሉ ጭንቅላቶች ባልተፈቀደላቸው መሬት ላይ እየበቀሉ መገኘታቸው ነው።